አሰላሙ አለይኩም ወረህመቱላሂ ተዓላ በረካቱሁ። ሰላም ጤና ይስጥልኝ። የተከበራችሁ የበልክ ቲቪ ቻናል ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮው መጨረሻ ድረስ ተከታተሉ። በበልክ ቲቪ ሁልጊዜም ይዘንላችሁም የምንቀርበው የፈርኒቸር ስራ ውጤቶችን፣ እንዲሁም ሀልጋ ቁም ሳጥንን፣ ቡፌቶችን፣ ካቢኔት፣ ሶፋና አረቢያ መጅልስ እየሰራን ሁልጊዜም በያላችሁበት እናደርሳለን። ተጨማሪ የህልማችሁንም ይዘን እያቀረብን እንገኛለን። ዛሬ ይዤላችሁ የቀረብኩት እንግዲህ በህልም ስጋ ያየ ሰው ወይም ደግሞ አንድ ሰው በህልሙ ስጋ ሲበላ ካየ ወይም ሲመገብ ካየ የተለያዩ ስጋ ውጤቶችን ካየ የነዛን ትርጓሜ ይዤላችሁ ቀርባለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ነባሮች ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ። የህልም ስጋ ገንዘብን የሚወክል ሲሆን የአንድነትን የተለያዩ ትርጓሜዎችን ይሰጣል። የመጀመሪያው የምናየው እንግዲህ የተቀቀለ ስጋ የተመገበ ሰው ወይም ሲበላ ያየ ሰው ማለት ነው። ገንዘብ መጀመሪያ ላይ የነገርኳችሁ ስጋ የገንዘብን ምንነት ወይም ደግሞ የገንዘብን ትርጓሚ ይዛል፣ ብያችኋለሁ። መጀመሪያ ላይ የምናገኘው እንግዲህ ጥሬ ስጋ ሲመገብ ካየ ማለት ነው። አንድ ህልመኛ ስቃይን አስጠንቃቂ ነው። ያም ደግሞ ያም ሆኖ ጥሬ ስጋን መመገብ ጥቅም ማግኘትን ሊያስከብርለት የሚችልበት አግባብ አለው ማለት ነው። ህልም እንግዲህ የሚፈታው ያያችሁትን ህልም እንደ ወቅታዊ ወይም ደግሞ እንዳላችሁበት ኮንዲሽን ነው ማለት ነው። ሁለተኛ ላይ የምናገኘው ጥሬ ስጋን መመልከትና ከሱ አለመብላቱ ነው። አንድ ሰው ጥሬ ስጋን ከተመለከተ ያንን ሳይበላው ከቀረ የዛ ትርጓሚ ምን ይመስላል የሚለው ነግራችኋለሁ። መልካም ምልክት አይሆንም ማለት ነው። ይህ ማለት አለመመገቡን መገቡን ካየ ለዛ ለሰውየው መልካም የሆነ ነገሮችን አይገጥመውም፣ ምን እንደማለት ነው። በሶስተኛ ላይ የምናገኘው የተቀቀለ ስጋ መመገቡን ያለማ አንድ ህልመኛ በህልሙ የተቀቀለን ስጋ ሲበላ ካየ ወይም ከተመለከተ የሀብት መፋፋትን ያበስራል ማለት ነው። ይህም ማለት የሀብት እድገቱን የሚያሳይ ነው ማለት ነው። በአራተኛ ደረጃ ከአዛውንት ሰው ጋር ከአዛውንት ሰው ጋር ስጋ ነክ መብል መመገቡን ያለመ ከአዛውንት ሰው ጋር ስጋ ነክ መብል ወይም መመገቡን ያለመ ሰው እንደሚያተርፍ ምናልባትም በአገር አስተዳዳሪ ወይም ጉዳይ ውስጥ የሚሳተፍበትን ሚና ከፍ ያለ መሆኑን ያሳያል ማለት ነው። በአምስተኛ ደረጃ የምናየው ለስላሳ ስጋን ሲመገብ ካየ አንድ ህልመኛ የሀሜ ተግባር ወይም ደግሞ ሕልፈተ ሕይወትን ያመለክታል ማለት ነው። በስድስተኛ ደረጃ የምናየው ስጋ ከልኳንዳ ሻጪ መሸማትን ማለም። አንድ ሰው ወይም አንድ ህልመኛ ከልኳንዳ ቤት ወይም ደግሞ ከስጋ ቤት ሲገዛ ካየ የዛ ህልም ውጣ ውረድ ወይም ደግሞ ችግርን እንዲሁም ደግሞ የተለያዩ በህይወቱ ላይ ያሉትን አሳሳቢ ነገሮችን ያመለክታል ማለት ነው። በሰባተኛ ደረጃ የምናየው ሴት ልጅ የሌላይቱን ሴት ስጋ መመገቧን ማለም። አንድ ሴት የጓደኛዋን ወይም ደግሞ የሌላ ሴትን ስጋ ስትመገብ ካለመች ህልመኛዋ በህልመኛዋ የተበላችዋን ሴት ግብረ ሰዶማዊነት ወይም ደግሞ የሴት ለሴት ወሲባዊ ዝንባሌን የሚያሳይ ነው ማለት ነው። በዘጠነኛ ደረጃ የምናየው ሴት ልጅ የገዛ ገለዋን መመገቧንም አለም አንድ ሴት ወይም አንድ ሰው ህልመኛው ሴት ልጅ የገዛ ገለዋን ስትመገብ ካየ ወይም ደግሞ ካየች፣ የዚህ ትርጉሙ ዝሙት ላይ የወደቀች ወይም ደግሞ ዝሙት ላይ መውደቋን አጋጣሚ ይከሰታል ማለት ነው። ሌላኛው ቢጫ መልክ ያላት ላም ስጋ መመገቡንም አለም አንድ ሰው ቢጫ ቢጫ መልክ ያላት ላምን ሲመገብ የሷን ስጋ ሲመገብ ካየ፣ ይህም ትርጓሚ ህልመኛው ላም ስጋ ሲመገብ ካየ፣ የቢጫ ላም ያላትን ስጋ መመገቡን ካየ ህመም ወይም ደግሞ በሽታን የሚያመለክት ነው ማለት ነው። የተቀቀለ የእባብ ስጋ መመገብን ማለት፣ የተቀቀለ የእባብ ስጋ የተመገበ ወይም ደግሞ ሲመገብ ያየ ሰው ህልመኛው ከጠላቱ እጅ የሚቀበለውን ገንዘብ ጠቋሚ ነው ማለት ነው። ከባላጋራው ወይም ደግሞ ከሱ ባላንጣ ከሆነ ሰው ገንዘብ ሲቀበል የሚጠቁም ነው ማለት ነው። ያልተቀቀለ ጥሬ ስጋ ያልተቀቀለ የእባብ ስጋ መመገብ ያለመ፣ ይህ ማለት የእባብ ስጋ ህልመኛው ጠላቱን እንደሚያውቀው ያመለክታል። የአንበሳ ስጋ መመገቡን ያለመ ደግሞ ከሀገረ ገዢው ወይም ደግሞ ከሀገሪቱ መሪ የሚበረከትለት ገንዘብ እንዳለው ያመለክታል ማለት ነው። ውድ የቻናላችን ቤተሰቦች ዛሬ ይዤላችሁ መጣሁት ይሄን ይመስላል። ለቀጣዩ ደግሞ ሌሎች ቪዲዮ ይዤላችሁ እስከመመጣ አሰላሙ አለይኩም ወረህመቱላሂ ተአላ ወበረካቱ።